ሰላም የተወደዳችሁ የጋድስ ቮይስ ተመልካቾች እንዴት ናችሁ? ሁሉ መልካም። ዛሬ የማስተምረው ፈጣን ምላሾችን ከመንፈስ ዓለም ከእግዚአብሔር ዓለም የምታገኙበትን ሚስጥሮች ነው የምነግራችሁ። ስለዚህ ይህንን ትምህርት ይህንን መገለጥ ሲሪየስ ሊየወሰደው ሰው በእውነት ነው የምላችሁ፣ ከእግዚአብሔር ዓለም ፈጣን የሆኑ ምላሾችን ትቀበላላችሁ። መጀመሪያ ማወቅ ያለባችሁ ነገር ማለት ነው መንፈስ አለም የእግዚአብሔር ዓለም የሚሰማው ቃል አይደለም፣ የሚሰማው ሐሳብ ነው። አሁን ብዙዎቻችሁ የምትሸወዱበት ይሄ ነው። ሐሳቦቻችሁ ሌላ ነው፣ ቃሎቻችሁ ደግሞ የሚያወራው ሌላ ነው። እግዚአብሔር ዓለም ደግሞ ማለት ነው የምትሸውዱት ዓለም አይደለም። በጌታ በደንብ አድርጋችሁ ስሙን። ለምሳሌ ብዙዎቻችሁ ቤተሰቦቻችሁን ሊሆን ይችላል ጓደኞቻችሁን ሊሆን ይችላል ፍቅረኞቻችሁን ሊሆን ይችላል በአፍ ቃል መደለል ትችላላችሁ፣ ሀሳባችሁ ሌላ ሆኖ ማለት ነው። አሁን እግዚአብሔር ዓለም ፈጣኑ የሚደርሰው ነገር ሀሳብ ነው። መጽሐፍ ሲናገር ለዚህ ነው ሀሳቤ ከሀሳባችሁ መንገዴ ከመንገዳችሁ ተራርቋል የሚለው እነዚህ ሰዎች እኮ እየጾሙ እየመሰላቸው ነው። እነዚህ ሰዎች እያገለገሉ እየመሰላቸው ነው። እግዚአብሔር ሲያቸው ግን ሀሳባቸው ከሱ ሀሳብ ጋር የተለያየ ነው። መንገዳቸው ከሱ መንገድ ጋር የተለያየ ነው። ለዚህ ነው እግዚአብሔር ዓለም ፈጣኑ የሚደርሰው ነገር ሀሳብ ነው። ለዚህ ነው ኢየሱስ ምንድን ነው ያለው አይቶ የተመኘ ኦሬዲ አንዲትን ሴት አይተ ልክ ምን እንዳልክ እንደተመኘ ኦልሬዲ በእግዚአብሔር ዓለም ውስጥ የፈጸምከው ነገር አለ። አሁን አንተ ዓለም ነው እኔ እንደዚህ ካላደረግኩኝ እኔ እንደዚህ ካላደረግኩኝ የምትለው ኦልሬዲ እግዚአብሔር ዓለም ነገሩን እያሰብከው ነው ማለት፣ እያሰላሰልከው ነው ማለት፣ እግዚአብሔር ዓለም ላይ ደርሷል። አሁን ይሄ ሬቪሌሽን ነው። ብዙዎቻችሁ የሌላችሁ ለዚህ ነው ከዚህ በፊት ለማንሳት የሞከርኩት። አንድ የሚገርም የሆነ ሀሳብ አለ ስለ ማሰላሰል። እያሱ ምራፍ አንድ ቁጥር አምስት ጀምሮ ወደ ታች ስትወርዱ እንደዚህ ይላል፤ የዚህ ህግ መጽሐፍ ካፋይል ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስቦ የዛን ጊዜ መንገድ ይቀናልሃል፣ ይከናውንልሃል። አይታችኋል የሚከናውንላችሁ በነገር ሁሉ መከናወን የሚያገኛችሁ ምን ስታደርጉ ነው? ስታሰላስሉ ነው። ማሰላሰል ሀሳባችሁን ከእግዚአብሔር ሀሳብ ጋር እንዲገናኝ አድርጓል ምላችሁ ነገር እየገባችሁ እንደሆነ አስባለሁ። እዚህ ጋር ከዚህ በፊት የተናገርኩት አስበው የሚለው ቃል ማለት ነው፣ ሀጋን የሚለው ሀጋ ማለት ቱ ቲንክ ዲፕሊ ወይም ነገርየውን በጥልቀት ማሰብ ማለት ነው። ነገርየውን በጥልቀት የምትፈልጉትን ነገር በጥልቀት ማሰብ የዛን ጊዜ ሀጋ ስታደርጉት በጥልቀት ነገሩን ማሰላሰል ማሰብ ስትጀምሩ ማለት ነው ያ ነገር ከመንፈስ ዓለም ከእግዚአብሔር ዓለም የሆነውን ነገር ወደ እናንተ ይጎትታል። ብዙዎቻችሁ አሁን ይሄ መረዳት ነው የሌላችሁ የትኛውንም እግዚአብሔር የተናገራችሁ ነገር ሊሆን ይችላል በሕይወታችሁ፣ ወይም ደግሞ እናንተ ልብ ውስጥ የከበደ የትኛውንም ነገር እስቲ ነገር እየሆን በጥልቀት ሜዲቴት አድርጉት፣ ሀጋ አድርጉት። ወዲያው ማለት ነው ወደ እናንተ በፍጥነት መምጣት ይጀምራል። አሁን ብዙ ጊዜ ሰዎች ሲጸልዩ ማለት ነው፣ ለምሳሌ እየጸለዩ አፋቸው ያወራል። አፋቸው እያወራ ሀሳባቸው ግን ያለው የት ነው ሌላ ቦታ ነው እንደዚህ አይነት ጸሎት ፓወርፉል የሆነ ጸሎት አይደለም ለምሳሌ በቀላሉ ኤግዛምፕል ልስጣችሁ በልሳን እየጸለይኩኝ ካዲቫኖሲያ ኢንታ ፓራዲስስ ቬኖኦምተ ሊጋ ፓራዲ ናንታ ካቪኖና ሃማሲያታ ፓራዶሽያ ተሊጎ ኦምታ ሊቫኖና ሲያታ እናንተ ለማስተማር ስለፈለግኩኝ ነው እንደዚህ ረጅም ሰዓት ክላሳችሁ ላይ ሆናችሁ እየጸለያችሁ አፋችሁ እየጸለየ ሊሆን ይችላል። ኢማጂኔሽናችሁ የት ነው ያለው? ሀሳባችሁ የት ነው ያለው? ኢማጂን የምታደርጉት ነገር ነው። በጥልቀት የምታስፉት የምታሰላስሉት ነገር ነው ወደ እናንተ ጎትቶ የሚያመጣው አንደበቶቻችሁ በልሳን እየጸለየ ነው። ነገር ግን ኢማጅን የምታረጉት ነገር ያ ነው። ፓወርፉል ነፍሳችሁ ጋር ያለው ነገር ነው። በጣም ፓወርፉል በእውነት ምን ስለዚህ፣ ረጅም ሰዓት በልሳኖቻችሁ እየጸለያችሁ በዚኛው ማይንዳችሁ ኮንሸሱ፣ አሁን ትልቅ ሚስጥር ነው እየነገርኳችሁ ያለሁት። በዚህ ማይንዳችሁ ኮንሽስ ስትሆኑ ለዛ ነገር ነቅታችሁ ስትጸልዩ ማለት ነው፣ ከእግዚአብሔር ዓለም ብዙ ነገር ትጎትታላችሁ። ብዙዎቹ ግን ያለ ማስተዋል ነው የሚጸልዩት። ስለዚህ ምንም ምላሽ አያገኙ? ስትጸልዩ በጣም ኢማጅን እያደረጋችሁ ኮንሽስ ሆናችሁ ጸልዩ። መንገድ ላይ ስትሄዱ ሊሆን ይችላል፣ ታክሲ ላይ ስትሄዱ ሊሆን ይችላል። ያንን ነገር ኢማጅን አድርጉት። ዴይ ኤንድ ናይት ነው የሚለው፣ ቀንና ምን ማታ። ይሄንን ስታሰላስሉት ያን ነገር ወደ እናንተ ስባችሁ ታምጡታላችሁ። አንዳንድ ጊዜ ለጸሎት እገባና ጌታው ይህንን ነገር እፈልጋለሁ ጌታው ይህንን ነገር እፈልጋለሁ ስለው ጌታ ያንን ነገር በጥልቀት አስቦ ሀጋ አድርጎ ነው የሚል። በጥልቀት አስቦ በጣም በሕይወቴ ላይ ብዙ ነገር እየተፈጸመ ያለው ምላሽ እያገኘው ያለውት ያንን ነገር በጥልቀት ሳስበው ነው። ኢቨን አንዳንድ ጊዜ ሮንግ የሆነ ነገር እየጠየቅኩኝ እንኳን ከሆነ ነገሩን በጥልቀት ካሰብኩት ቶሎ ምላሽ አገኛለሁ። ኖ ይህ ሲዝኑ አይደለም። ትክክል አይደለም የሚል ምላሾች አገኛለሁ ብዙ ጊዜ ማለት ነው። ሶ ሀገ አድርጎ በጥልቀት ነገሩን አሰላስሉት መልስ ታገኛላችሁ። ሁለተኛው ሐሳብ ደግሞ ማለት ነው በእግዚአብሔር ዊል የምትጸልዩት ጸሎት ነው። በመንፈስ ምሪት፣ በመንፈስ ተነድቶ የሚጸልይ ሰው ማለት ነው ፈጣን ምላሽ የሚያገኘው ሰው ያ ነው። ሮሜ ስምንት ላይ ሲናገር እንደዚህ ይላል። ሮሜ ስምንት ከቁጥር 26 ጀምሮ እንደዚህ ይላል። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ እንደሚገባን አናውቅ፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳል ይላል። እዚህኛው ክፍል ላይ ማለት ነው በደንብ አድርጋችሁ በጥልቀት ስታነቡ የሚናገረው ነገር በመንፈስ ቅዱስ መነዳት የምትጸልዩት የጸሎት አይነቶችን ነው የሚያሳየው፣ ሌላ ነገር አይደለም። ለምሳሌ መንፈስ ቅዱስ እንደ ሸክም የሆነ እንደ በርደን መንፈሳችሁ ላይ የሚያስቀምጠው ነገር አለ። በዛ መሰረት መጸለይ ስትጀምሩ፣ ምላሾቻችሁ በጣም የፈጠነ ነው የሚሆነው። በደንብ እየሰማችሁ እንደሆነ ተስፋ አድርጋለሁ። ለምሳሌ ብዙ ጊዜ ሰዎች እንደዚህ ብለው ይጠይቃሉ መች ነው ጸሎቴን ማቆም ያለብኝ ብለው ይጠይቃሉ። ጸሎታችሁን በተለይ ማቆም ያለባችሁ በተለይ የጠየቃችሁ ከሆነ ማቆም ያለባችሁ ማለት ነው፣ በርደኑ ከእናንተ እስኪሄድ ድረስ፣ ሸክሙ ከእናንተ ላይ እስኪነሳ ድረስ መጸል ያለባችሁ። ለምሳሌ አንዳንድ ሰዎች ማለት ነው እየጸለዩ ያበርደን ስቲል ያሸክም ከሰውነታቸው ከመንፈሳቸው ላይ ስቲል አልተነሳም። እናንተ ሰዎች ማለት ነው ፕሬኖ ነው ማድረግ ያለባችሁ። ማቋረጥ የለባችሁ። ዝም ብላችሁ ጸሎቶቻችሁ መቀጠል ያለባችሁ ሸክሙ እስኪነሳ ድረስ። ልክ ሸክሙ ሲነሳ ኦልሬዲ መንፈስ አለም ተቀብሎታል። ኦልሬዲ ተሰምታችኋል። ብዙ ጊዜ እየጸለይኩኝ አንዳንዴ በአምስት ደቂቃ ውስጥ ያሸክም ይነሳል። አንዳንድ ጊዜ ለሶስት ሰዓትም ጸልዬ ያሸክም ከላይ ላይ አይነሳም። ስለዚህ ሸክሙ ከላያችሁ ላይ እስኪነሳ ድረስ መፀል ያለባችሁ። ልክ ሸክሙ ከተነሳ እመኑኝ፣ ከዛም በኋላ ባትጸልዩ ኦልሬዲ ተሰምታችኋል። ያንድ ሚስጥር ነው እየነገርኳቸው ያለሁት። ዝም ብላችሁ በርደኑ ከላያችሁ ላይ እስኪወርድ ድረስ ጸልዩ። አንዳንድ ሰዎች በመንፈስ መመራቴ እንዴት ነው የሚያውቀው? ይሄው በቀላሉ ግዴታ የሆነ ትልቅ ድምፅ መምጣት የለበትም። ይቺ ሲምፕል መንገዷ በመንፈስ እየተመራህ እንደሆነ የሚያሳይ አንደኛው ምልክት ነው። ይሄ በርደን እስኪወርድ ከላያችሁ ላይ እንዳታቆሙ ጸሎቶቻችሁ። ይሄ ፈጣን ምላሽ በሕይወታችሁ ላይ ስለሚያመጣ ነው። ሶስተኛው ነገር ደግሞ ማለት ነው ከእናንተ በመንፈሳዊ ራንክ የሚበልጡ ሰዎች አሉ። በአውቶሪቲ አውቶሪቲ የላችሁም እናንተ እያልኩኝ አይደለም፣ ነገር ግን ስልጣኖቻችሁን እንዴት መጠቀም የማትችሉ ሰዎች አላችሁ፣ ስቲል ኦውቶሪቲው ኖራችሁ ማለት ነው። ስለዚህ ስልጣናቸውን መጠቀም የሚችሉ ሰዎች፣ መንፈስ ዓለምን አክሰስ ማድረግ የሚችሉ ሰዎች፣ ራንካቸው ከፍ ያሉ ሰዎች አሉ። መጽሐፍ አባቶች የሚላቸው ማለት ነው። ስለዚህ ወይም ደግሞ ነቢያቶች አሉ እነዚህ ሰዎች ማለት ነው ኦልሬዲ እንዴት አክሰስ ማድረግ እንደሚችሉ ስለሚያውቁ ማለት ነው ከነሱ በቀላሉ መልሶቻችሁ መቀበል ትችላላችሁ። ቢብሊካል ለምሳሌ መጽሐፍ ላይ በቀላሉ ማለት ነው ኤልሳንና ማለት ነው የእሱን ሎሌ እናውቃለን። ሎሌው ማየት የሚፈልግ ሰው ነው። በቀላሉ ኤልሳ ምንድን ነው ያደረገው? እጆቹን በሎሌው ላይ ጫነበት። በቀላሉ ኤልሳ ለሎሌው ጸሌለት ወዲያው አይኖቹ ምን አለ ተከፈተ አይታችኋል ትልቅ ራንክ ያላቸው ሰዎች አሉ መንፈስ አለ አቅም ያላቸው ሰዎች አሉ ከነዚህ ሰዎች ኢዚ በሆነ መንገድ በቀላሉ ነገሮችን መቀበል ትችላላችሁ እናንተ ምናልባት አስራ ምናምን አመት ዋጋ የከፈላችሁበትን ነገር በአምስት ደቂቃ ውስጥ ምላሽ ልታገኙ ትችላላችሁ አንዳንዶቻችሁ በፕራይድ ተሞልታችኋል። በትቢት ተሞልታችኋል። ሀያ ዓመት እስቲል ለአንድ ጥያቄ እየጸለያችሁ ነው። ወይ ቁልፉን አላገኛችሁትም ወይ ደግሞ ከእናንተ በላይ ራንክ ላለው ሰው እንዲጸልይላችሁ አላደረጋችሁም። ስለዚህ አሁንም ዓመታት ነው የሚፈጅባችሁ። ለዚህ ኢዚ የሆነው መንገድ ማለት ነው ከእናንተ ራንክ የሚበልጥ ሰው ካለ እሱ ፕሬ ካደረገላችሁ እሱ ጥበብ ከነገራችሁ ወይም ድምፅ ከነገራችሁ ማለት ነው። በቀላሉ ነገሮቻችሁ የምትፈቱባቸው መንገዶችን ታገኛላችሁ። ይሄንም ፐርሰናል ሕይወቴ ላይ ኤክስፒሪየንስ ያደረግኩት ነገር ነው። ለራሴም የከበዱኝ ነገሮች፣ ረጅም ጊዜ የፈጁብኝ ነገሮች ከኔ በመንፈስ በብዙ ራንክ የሚበልጥ ስልጣን የሚበልጥ ሰው ነገሬው በቀላሉ ነገሮችን ተፈቶልኛል። ፕላስ ደግሞ እኔም ራሱ አሁን ባለውበት ጊዜ ማለት ነው ረጅም ዘመን የፈጀባቸውን ሰዎች በቀላሉ ፕሬ አድርጌ ማለት ነው ነገሮች ተፈቶላቸዋል። ምክንያቱም እንዴት አክሰስ ማድረግ እንዳለብኝ ስለማቅ ማለት ነው። እነዚህ ነገርኳችሁን አራት ሚስጥሮች የምታደርጉ ከሆነ ማለት ነው በእውነት ነው የምላችሁ ምላሾቻቸው የፈጠነ ነው የሚሆኑ። ከተባረካችሁ በዚህ ትምህርት ኮሜንት ላይ መባረካችሁን አሳዩ። ጌታ ኢየሱስ ሲባርካችሁ ተባረኩ።